ምንድን ነው እያለቻለችው? አብራር ለምንድን ነው እያለቀስ ያለው? ቤተሰብ ቤተሰብ፣ ሰላም አሌይኩም ወረሀመቱላሂ ወበረካቱ ወደ ምርቃን ቶብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላህ አልሐምዱ ሁሉም ሰላም ነው። ዛሬ ጀላውት የመጣው ተሩታና ወርሽ ነው። እንግዲህ ሴት ልጅ ካመረረች አይጣላይ ድረስ ነው የተሰብኛ ሴቶች ምጅምር አናመረ እንጂ ከመረር ነ በቃ ሴት ልጅ ቆረጠች፣ የሚመልሳት የለም። አብረሃ ምንም አልቀረው ምንም አልቀረው ወረቀት በቃ አንመለስም ብለ ወረቀት ላከችለት። ሊያብድ ደረሰ፣ በቃ ሊያብድ ማለት ነው። ምንም የቀረው የቀረው የለም የቀረው ማለት ነው። ቤተሰቦች፣ ሴት ልጅ ከቆረጠች አይጣላ ድረስ ነው። ወንዶች አስቡበት መጀመሪያ ቅድሚያ ያስቡበት ወንድ ልጅ ከቆረጠ ልት ትችላላችሁ ያው ነው ወንድ ልጅ ከቆረጠ ሴት ልጅ ተቆረጠ ተብሎ ዝም ብሎ በትዳር ቀልጥ የለም ግን ደግሞ ሴት ልጅ ታግሳ ታግሳ ታግሳ ከቆረጠች ብትሞቱ ብትፈነዱ እራሱ አታገኟትም ማለት ነው ብትሞቱ የነዚህ ድራማ ነው እንሻላህ ይገናኛሉ ግን ግን እንደ እውነቱ ስንሄድ ማለት ነው በእውነት በእውነት ስንሄድ ሴት ልጅ ከቆረጠች ትመለሳለች ማለት ውሸት ነው በጣም ብዙ ትታገሳችኋለች። በጣም ብዙ ነገር ታሳልፋለች፣ ብዙ ብዙ። ከዛ በኋላ ግን ዓይናችሁን ማየት አትፈልጉም። ዓይናችሁን ማየት አንፈልግም፣ እኔን ጨምሮ ማለት ነው። እኔን ጨምሮ ዓይናችሁን ማየት አንፈልግም። ስለዚህ አደቤ ይኖራችሁ በቃ ታገሱ። ተጨነቀ እኮ ይሄ ልጅ ራሱ ተጨነቀ ተጨነቀ። በቃ ተመልሼ አልመጣም፣ ተመልሼ አልመጣም ነው የሚል እንግዲህ በጽሑፉ ላይ። በነገራችን ላይ ይህን ተደጋጋሚ ነው የሰሩት ባለ ይሄ ድራማ ተደጋጋሚ በባለፈው፣ እንደዚ አገር ደብዳቤ ምናምን ምናምን ሰርታለታለች ተደጋጋሚ ነው የሰሩት። እንግዲህ በኋላ ብትሰሩት እይታም አታገኝም። እይታ ባለፈው እንደዚህ ታሞ ምናምን ቤት ገብቶ ነበር። አሁንም እንዳያቸው ታሟል። እንግዲህ ሰላሙን እንመኝለታለን፣ ሰላሙን እንመኝለታለን ማለት ነው። እንግዲህ ተጨንቀህ ልጅ ራሱ ተጨንቀ፣ ውጣልኝ የገለው ነው በጣም ሌትናና ውጣልኝ፣ በቃ ማንንም አልፈልግም። መጨረሻ ላይ አይታችሁታል ግን አብሮሽ እኮ እራሱ አሁንም እራሱ እኮ ትዕግስት ያስፈልገዋል። ወላሂ እዩ ጥሩ አድርጋለች፣ ወላሂ ቅምስ ስታደርግ ጥሩ አድርጋለች። የምር ቢሆን አስተካክሮ ከወተወቅ ስለማልሆኝ ወላሂ ስላልሆኝ ማለት ነው። ግን የምር ነው ብለን ብናስበው እርሷ ጥሩ አድርጋለች። ጥፋቱን እኮ እስካሁን ሊያምን እራሱ እኮ አልቻለም። ጥፋተኛ የሆነ ሰው እኮ ቢናደድ እራሱን ንዴቱን ወጥ ያደርጋል። አላየሁሽም፣ አንተም እሷም ከህይወቴ ውጡ፣ ሊበቃ እኮ ነው ያለ መጨረሻ አለኝ። አንተም እሱ ሲጀመረው እሱ አልመጣም ብላ ነው የጻፈች ድጋሚ አልመጣም ብላለች ነው የሚል ደብዳቤው፣ እሱ እንዳለን ማለት ነው። እኔ ያላየው እሱ እንዳለን ከሆነ ደብዳቤው የሚል ድጋሚ አልመጣም ብላለች ሮታ የሚል ደብዳቤ ነው ያነበበ። ግን ተናደድሁ ብሎ እንግዲህ እሷ ለምን ሄደችብኝ እንድንገናኝ አትፈልግም ወይ እያለ ነው ሄደች፣ ታመምሁኝ፣ ተጎዳሁኝ እያለ ያለ መሀል ላይ ደግሞ አንተም እሷም ከህይወት ይውጡ፣ በቃ ውጡ፣ ሊበቃ እንዳለያቸው። እንደዚህ አይነት እኮ ነው የሚሸውድ ማለት ነው። እንደዚህ አይነት ንግግር እሷ አሁን ውስጡ እንግዲህ እየተጎዳ እኮ ነው ሩታ ሄደች ብብላ ውስጡ እየተጎዳ በምላሱ ደግሞ አንተም እሷም ከህይወት ውጡልኝ እንዳላያችሁ። ምን ማለት ነው ይሄ? ምን ማለት ነው ይሄ? እችልል እኳ አሁንም ከዚህ ላይ ምኩ አሩሽ ምንም እንዳልተጸጸተ ምንም እንዳልተጎዳ ምናምን እኮ ቀንትን እያነሳችለት ነው። አንዳንድ ቃሎችን አንዳንድ የሚነገርን ማይነገርን አለማወቅ እኳ አስቸጋሪ ነው። ትል የውሸቷን ፕራንክ ልታደረገው ቢሆንም እንኳ ድብዳቤውን የጻፈችለት እኮ እሱ። ግን አይታችሁታል ወይ? ለምን ለምን እንደዚህ ይሆናል ወይ? ለምን እንደዚህ ይሆናል ተናደድኩ ሁሉ አንተም እሷም ከህይወቴ ይውጡልኝ እንዳላያችሁ፣ ወይኔ በላቸው፣ ወይኔ በላቸው። ውድ ቤተሰቦቼ ፕሊዝ ላይክ ር ሰብስክራይ በማድረግ ቤተሰብ ሆኑ። እስኪ ፕሊዝ ፕሊዝ ፕሊዝ ሄልፕ ሚ ላይክ ሼር ሰብስክራይብ፣ እና ሩተና አብረሽ በታርቀው እንደሚመጡ እናቸዋለን። ግን አብረሽ አሁንም ይቀረዋል መረጋጋት። ገና ያለ ነገሩ አፍላነት አደል። ስንት ዓመቴ ነበር ያለ ባለፈው በሰላሳ ዓመቴ የአስር አመት ልጅ ይኖረኛል ሲል ነበር የሰባት አመት ልጅ። ስለዚህ አሁን ሀያ ሶስት አመቱ ነው ማለት ነው። ባለፈው ሲል ነበር እንደዛ በሰላሳ አመቴ የሰባት አመት ልጅ ይኖረኛል እያለ ሲል ነበር። ስለዚህ ሀያ ሶስት አመቱ ነው ማለት ነው አሁን ሰባት አመት ከሆነ ስለዚህ ሁ ወጣትነት ጭምር ነው። ወጣትነት ምናምን እንደዚህ የሳት የሳት ጊዜ እኮ ነው ወጣትነት። ግን ወጣት እኮ ከአስራዎቹ እስከ ሀያዎቹ ይመስለኛል ብዙውን ጊዜ ያን አስቸጋሪነት። ወጣት እድሜ ወላ እስከ ሀያ አምስት ነው ከሀያ አምስት ከአስራ ምናምኖቹ እስከ ሀያ አምስት ነው። በጣም ወጣትነት አፍላ ጉልበት የሚባለው የቱ ነው? አፍላ በቃ የምትባሉትን ማሰሙ ማለት ነው። በሴትም በወንድም ነው በነገራችን ላይ ያቺ ወቅት በጣም አስቸጋሪ አሰሙ የምትባሉትን አደኩኝ አደግኩኝ አደግ ኮ በቃ በቃ እኔ አደግኩ እኔ እራሴን እችላለሁ፣ እኔ ማንም አያዝብኝ፣ እኔ እኔ እኔ። ግን ሲታለፍ እኮ በላይ ሁሉ ያልፋሉ፣ የማይታለፍ ነገር ያልፋለ። ግን በዛ ወቅት አሁንም አብረሽ ይመስለኛል፣ እንደዚህ ድርቅ የሚያደርገው ነገር ማለት ነው እልኩ ነው ልክ ሳይሆን ይሆናል አይደል ወጣትነት ምናምን አንዳንዴ ሁለቱንም ማስወጣና ቁጭ ለብቻ ያስብበት ለብቻ ያውራበት። ሊቀቁት፣ ተፋቱት፣ እናንተ ተፋቱት። ለብቻው ያውጣ ያውርድ። ሮታን በምን አይነት መንገድ ማግኘት እንዳለበት ሲጀመረ እሷ ስልኮን አጥፍተም አልጠፋች፣ እየተገናኙ ነው በሰው በሰው። አሁን እሱ መልክት ቢልክ ይችል ነበር እኮ። አሁን እሷም ደብዳቤ እንደጻፈችለት እሱም ደብዳቤውን ግጥም አርጎ ጽፎ እንዳመጣ እቺን ደብዳቤ ደግሞ መልሰ ውሰድ፣ ከማለቃቀስ ታመሙ ከማለት እንደ ወንድ ኮስተር ብሎ እውነቱን እየተነጋገሩ በቃ አንተ ጽፋ ልካለት አደል? እሱ ስለም ጽፎ አይልክላትም፣ አላገኛትም እንዳይለየው፣ በዚህኛው ባቤል እያገኛት ነው። ስለዚህ አንተም ግጥም አርጎ የሀገር ደብዳቤ ጽፋ ይላክላት። እኔ እኔ ላጥፋ እኔ ልምከርህ። አብሪሽ የልጅህ እናትን ፈልግህ አገኝተህ ልጃችሁን አንድ ላይ አሳድጉ። በጣም ይቺ ልጅ እንድትቆርጣት አድርጋት። አሁን ራሱ ትግስት ያስፈልጋል። የምር እኔ ባለፈው ቪዲዮም ተናግሬያለሁ። አሁን ላይ መቅበጥ ወይም እንደዚህ ማስቸገር ምናምን ያለባት በእርግዝናው ምክንያት ሩታ ናት እንጂ አብረሽ መሆን አልነበረበትም ድራማው ራሱ የዚህ ትወና ራሱ ምንም አያምርም። መፍሩጥ መቅበጥ ያለባት አሁን ሩታ አስቸጋሪ መሆን የረባት ረባሽ መሆን የነበረባት ሩታ ነት በርግዝኛው እያመሃኘች አሁን እኮ እሱ እኮ ነው። እኔ ነኝ አርግዣለሁ እያለ የሚበጠብጥ ማለት ነው ስትገለብጡት፣ እሷ እንደገና ታጋሽ ሆና እንዳያችሁ ቤት ለቃ ወጣች። በቻለችው አቅም ንግግሯም እንደምታያትናት እንደሱ በዚህ ወጦ በዚህ ወርዷትል። እሱ እንዳያችሁት ውጡልኝ፣ አንተም እሷም ከህይወቴ ውጡልኝ ይባላል አንተም እሷም ይባላል። ልጁን አሸክሞ ያረገዘችው ልጅ የማን ሆንና እንዴት ልጅን አሸክመ ውጭ ትላታለ? ለእሷ አይከብዳትም። ልጇ ልጅ ለማንም ለማንም እንኳን ለእናት አይደለም ልጅ ለማንም አይከብድም። ምክንያቱም ልጅ ልጅ ስለሆነ ማለት ነው፣ አይከብድም። እሷ ልጇን መያዝ አቅታትም። እሷም ምርጥ ምርጥ ቤተሰቦች አሏት፣ ያውም የሚያዝኑላት ቤተሰቦች ማለት ነው። ሰብስክራይቧቸዋ ከሁለት መቶ ሺህ በላይ ያልፋለች እንግዲህ ሁለት መቶ ሺህ ሰብስክራይቢ ማለት ቀላል አይደለም። ይህ ሁሉ ቤተሰብ በብዛት ለእሷ ነው። አይታችሁት ከሆነ ሩታ ሩታ ሩታ ነው የሚል አብርሽ ጥፋቱን እያየን ስለሆነ ብዙ ሰው ደግነቱን እኮ እንትን ይመሰክሩለታል፣ አንዳንዶች ማለት ነው። ግን ደግሞ ትንሽ ችግር አለበት፣ ተነግሮ አይሰማም እያሉ ቅጥቅጥ ነው የሚያረጉት በኮሜንት። ስለዚህ ሩታ ልጇን አሸክመህ ብተዋትም ከወት ውጡልኝ የምትለው ማለት ነው። እሷ ምንም አይመስላትም። ልጆቿን ከሁለት መቶ ሺህ ሰብስክራይቦቿ ጋር ሁና ታሳድጋለች። አብረናት እናሳድጋለን። ይህ ብላይ ለአንተ ለማንኛውም ከምትታመን ምን ከምትል ይልቅ ልክ እንደሷ ደብዳቤህም ግጽም አድርገህ ላክላት። ቤተሰብ ላክ፣ ሼር፣ ሰብስክራይብ